ሜድ ዊዝ፣ ሜድ ፍሮም፣ ሜድ ኦፍ እነዚህ ሶስቱ ቃላት ሊዩነታቸው ምንድን ነው? አንድነታቸው ውስጥ እንዲሁም በአረፍተ ነገራችን ውስጥ እንዴት ነው የምንጠቀማቸው? ሶስቱም አንድ የሚያደርጋቸው አንድ ነገር የተሰራበትን ነገር ለማውራት ስንፈልግ የምንጠቀመበት አገባብ ነው። ነገር ግን ለተለያየ ቦታ ነው የምንጠቀማቸው። የሚገቡበት ቦታ የተለያየ ነው የሚሆነው። ሜድ ዊዝ የምንጠቀምበት ቦታ አለ። ሜድ ፍሮም እንዲሁም የምንጠቀምበት አገባብ አለ ሜድ ኦፍም በዛው ልክ። እና እስኪ እነዚህ ጥያቄዎችን ስንሰራ ሞር ግልጽ ይሆናል ማለት ነው። ሜድ ዊዝ ስንል ብዙ ጊዜ ለምግብ ነው። ምግቡ ወይም ቁርሱ የተሰራው ከዚህ ከዚህ ከዚህ እንትኖች ኢንግሪዲንት ናቸው ወይም ደግሞ ቅመሞች ነው ለማለት ስትፈልግ፣ ለምግብ ነው የምንጠቀመው። ሜድ ፍሮም ስንል አንድ ነገር ፕሮሰስ ተደርጎ ከተለያዩ የተለያዩ ስቴፖችን አልፎ ከመጣ ይሄ ነገር የተሰራው ለማለት ስፈልግ፣ ሜድ ፍሮም ነው የምንጠቀመው ሜድ ዊዝ አንልም። ያው በጥያቄው መልክ ለማየት እንሞክራለን እዚህ ጋር። ሜድ ኦፍ ካልን ግን ምንም አይነት ስቴፕ እና ፕሮሰስ ሳይሄድ ቀጥታ የተሰራበት ንጥረ ነገር ራሱ ሳይቀይር ወይም ፕሮሰስ ሳይደረግ ቀጥታ የምንጠቀምበት ከሆነ ሜድ ኦፍ እንጠቀማለን። እሺ ለምሳሌ ዚስ ቴብል ኢዝ ዳሽ ውድ ኤ ሜድ ዊዝ ቢ ሜድ ፍሮም። ሲ ሜድ ኦፍ። አሁን እዚህ ጋር ቴብልና ውድ ያላቸው ዝምድና እናያለን። እንጨትና እና ጠረጴዛ ቀጥተኛ እንትን ነው ያላቸው ዝምድና ያላቸው። ለምን ሌላ ፕሮሰስ ተደርጎ ተቀይሮ የመጣ ነገር የለም። ያው ቴብል እንጨት ነው፣ እንጨትም ቴብል ለመስራት ይጠቅማል። በመካከላቸው ብዙ የሚሄድ የነገሩ ለውጥ የሚያስከትል ፕሮሰስ የለም። ለእንደዚህ አይነት ነገሮች ቀጥታ ከዋናው ወስደን የሰራ ናቸው የተሰሩ ነገሮች ኢንዱስትሪብ ለማድረግ ከዚህ የተሰራ ለማለት ስንፈልግ ሜድ ኦፍ ነው የምንጠቅመው። ሜድ ኦፍ ነው የምንጠቅመው። ስለዚህ ትክክለኛው መድ እዚህ ጋር ሲ ነው ማለት ነው። አንደኛ። ሁለተኛ ዚስ ፔፐር ኢዝ ዳሽ ትሪ። ግን አሁን እዚህ ጋር በወረቀትና በዛፍ እንጨት መካከል ያለው ዝምድና በጣም ሩቅ ነው። ብዙ ስቴፖችን ሄዶ ነው ትሪ ወይም ደግሞ እንጨቱ ተቀይሮ ነው ወደ ፔፐር የመጣው። ስለዚህ ጋር ሜድ ዊዝ አንልም ሜድ ኦፍ አንልም፣ ቀጥታ ግንኙነት ስለሌላቸው ሜድ ፍሮም ነው የምንለው። ዚስ ፔፐር ኢዝ ሜድ ፍሮም ትሪስ እንላለን። የመጨረሻው ምግብ ነው። ዚስ ቲ ኢዝ ዳሽ ጂንጀር ኤንድ ላይም። ይሄ ሻይ የተሰራው ከጂንጀር እና ከላይም ወይም ያው አለው ለማለት ስንፈልግ ሜድ ዊት፣ ሜድ ፍሮም፣ ሜድ ኦፍ ከጥያቄዎች እና ከማብራሪያዎች በመነሳት በቀላሉ መመለስ እንችላለን። ያው ይሄ ለእናንተ የተውኩት ነው ማለት ነው። ኮመንሴሽን የመርሳችሁን እንዳስቀምጣላችሁ። ታንክ ዩ ቬሪ ማች ፎር ዩር አቴንሽን። ሀቬ ናይስ ታይም። ጉድ ላክ። ጉድ ባይ።